እንግዲህ በእንግዲህ የፋሚሊ ቤተሰቦች እንግዲህ ብሩኬ ጋር እንትን እያሉበት ይገኛል ማለት ነው። ታሀይሚ ውጭ ተሌላ ሴት ጋር እንዲናይ አንፈልግም። ታሀይሚ ውስጥ ማንም ማንም ሴትን አብርሃን እንዲናይ ልንፈቅድልህም አንችልም። ይሄ ታንታንጠብቅም እያሉ እንግዲህ አሁን ብሩዬ ላይ እየተረባረቡበት ይገኛል ማለት ነው ማለት ነው። እንግዲህ ትናንትና አብሯት በመጣው ህይወት ተጀመረ አዲስ ህይወት ይጀመራል ማለት ነው እንግዲህ እያለው ትናንትና ከች ባለው ቪዲዮ እንግዲህ በኮሜንት ብሩዬ እንትን እያለ ይገኛ ማለት ነው። ይሄ ታንታ ምጠብቅም፣ ይሄ ታንተ ምጠብቀው ነገር አይደለም። ሀሚዬ በቃ ፈጣሪ ሆነሽ ፈጣሪ ጠብቅሽ። እንግዲህ ሰው ማመን ቀብሮ ነው ምናምን እያለው ብሩዬን ትናንትና እየወረዱበት ይገኛሉ ማለት ነው። በጣም ከባድ ነው። የዛሬ ራሱ ነበረ ማታ ራሱ አብረው በእንትን ከች ብለው ነበረ እየዘፋፈኑ ማለት ነው። ይህቺ ላንተ የምትገባ ባህል የለም፣ ታይም ውጪ በጣም እናዝናለን እያሉ የጨረቃይ ቤተሰቦች በጣም አዝነዋል። በጣም በብሩኬ ቂምትን ብለዋል ማለት ነው። አሰላሙ አሌይኩም ወረህመቱላሂ ወበረከቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁላችሁንም ሰላም ብያለሁ። ሰላማችሁ ብዝት ትረፍረፍ ይበልልኝ። በአለም ዳርቻ የምትገኙ ውድ ገሮች ሰላማችሁ ብዝት ይበልልኝ እያልኩ ዛሬ በአዲስ ቪዲዮ ከች ብያላችኋለሁ።

እያለ ትናንትና አብረው ከች ባሎ ትፋየ ማለት ነው። የጨረቃ ፋሚሊዎች በጣም በብሩኬ ላይ እንትን እያሉበት ይገኛሉ ማለት ነው። ታሃሚ ውስጭ ሌላ ሴጋ ማየት አንፈልግም። ታሃሚ ውስጭ ከሌላ ሴጋ እንዲትሆን አንፈልግም እያሉ እንግዲህ ብሩኬ ጋ ቅርታ አውርደውበታል ማለት ነው። ይህን እናንተ አንጠብቅም። እንዴት ታሃሚ ውጭ ሃሚ ጄግና ጎበዝ ሴት ናት። ታይሚ ውጭ ሌላ ጋር እና ይሄም እያሉ እንግዲህ ብሩኬ ጋር ትናንትና ሁላቸውም ቂሚንትንም ብለውበታል ማለት ነው። እንግዲህ የብሩ የብራዘር ታይቀር ማለት ነው እንግዲህ አዲስ ህይወት ተጀመረ፣ ህይወት ይቀጥላል ማለት እንደዚህ ነው ብሎ እንግዲህ ትናንትና ብሩኬ የተደጅቶ አጋፋ ዘና እያለካች ብሎ ነበር ማለት ነው። ግን ግን ታይሚ ውጭ ወዲህ ውጭ ነው የምቀየማለሁ ማለት ነው። ያው እንግዲህ የሰው ልጅ ይጣላል እንደሞ ተጣልቶ ደግሞ መታረቁ አይቀርም። አስበሳችሁ ብትግበቡና አስበሳችሁ አንድ ብትሆኑ መታረቃችሁ አይቀርም። ተንራታችሁ ናችሁ እንትንም ምክንያቱም ሁለታችሁም አለመረጋጋት ሁለታችሁ ማይ ሲሜተኛ ስለሆናችሁ አንዳንዳችሁ እንኳን ልትደማመጡ ስራ ነው እንጂ ነገሮቹ እንግዲህ መስመር የሚይዙ ነገሮች ነበሩ ማለት እንጂ እንግዲህ በእንደዚህ አይነት መልኩ እንትን ይላል ብዬ አላሰብኩኝም ነበር እንግዲህ ከባርድ ነው እንግዲህ ሀይሚዬ እንግዲህ ታውቃላችሁ፣ የሚነካ ሰው አይነድ ወል የሚነካ ሰው እንግዲህ አይወድም። ታቃ ዛሬ ደግሞ ጠብቁ ሀይሚዬ ደግሞ ዛሬ ታንዱ ሸበላ ጋ ከች ብላ ነው። ማን እንትን ብሎ ማን ይቀራል የሚባለው አባባል ብድሮንም አይመልስ ወንድ ልጅ አይወለድ የሚባለው አባባል አለ። ና ጠብቁ ዛሬ ደግሞ ሀይሚዬት አንዱ ሸበላ ጋ ከች ብላ ነው ይህም መጣላችሁ እንግዲህ በየትም በየትም ቦታ ብትሄዲ የኔን ስም እንድታነሳ አልፈልግም። የኔን ስም ጭራሽ አይመየም ቪዲዮም ሆነ ምንም እንትን እንድታነሳ አልፈልግም። በቃ ተራሴ ላይ ወረድ ይበልልኝ ብለዋለች። ተራሴ ላይ ወረድ ይበልልኝ፣ የኔን ስም እንድታነሳ አልፈልግም። ታልፈልግሽማ፣ የራሴን ህይወት እቀጥላለሁ። የራሴ ህይወት ነገሮች ይቀጥላሉ በማለት እንግዲህ ውግ ደግሞ ታንዷ ችጋቃፍ ብሏል ማለት ነው። ግን ግንግታ ውጭ ወደ ውጭ ማለት ነው ታህሚዬ ውጭ ወደ ውጭ ብለናል፣ ሁላችንም ማለት ነው። ከምንም በላይ ማለት ነው። ሀባይ ውጭዬ ማለት ነው። እኔ እንጃ ከባድ ነው። ታህሚ ውጭማ ብሮዬም፣ በእንደዚህ አይነት መልኩ ልናየውም ልንሰማም አንፈልግም ማለት ነው። ምክንያቱም አይነድ ምሳቶ ዋለን ባለቤቱ ይባላል። አላሀይሚ ምንም ምንም ምንም ነገር ምንም ምንም ነገር አይቀርም። እንግዲህ ደግሞ እንዳለው ሁለት ልጆችን ስጭልኝ፣ ልጆችን ስጭኝ፣ ሁለቱን ለንጅ፣ ሁለቱን ለኔ ንብረት መከፋፈል ግብተር የለ ወይ? ስለዚህ ስለዚ ልጆችን ባክሽ ልጆችን ስጭንኝ እያለ ነው እንግዲህ ማለት ነው። እንግዲህ ሀይሚዬ እንግዲህ ሁለቱ ላንች ሁለቱ ለን ብላችሁ እንግዲህ ያው ንብረት ስለተከፋፈላችሁ ልጆችን ስጭሙ ማለት ነው። ሌላ ምንም ማድረግ አንችልም ግን ብትታረቁ እና የነበረችሁ ማንነታችሁ የነበራችሁ ፍቅር የነበራችሁ አንድነታችሁ ቢመለስልን በጣም ደስ ይለናል እንጂ በእንደዚያ አይነት ነገር ደራ መገባባት በጣም ከባድ ነው የምር ደራ መገባባት ራሱ አያስፈልግም ማን ተማን ያሳል ማን ተማን ያሰንፋል አሁን ደግሞ ዛሬ ብሩኬ ትናንትና በእንደዚያ አይነት ፊልም ከች ብለ ደግሞ ነገ ደግሞ ሀሚጌ ደግሞ ዛሬ በሌላ ነገር ነው ከች የምትለው ጠብቁ በአንዱ ጋር ደግሞ ዛሬ ከች የምትለው ማን ነው አንተ ህይወት ጀምረህን እስ ህይወት አልጀምረም ወይ ብላ ነው ከች የምታደርገው። ስለዚህ ነገሮች አሁንም እንትን እያሉ እንጂ ነገሮቹ እንትን እያሉ አይሄዱም ማለት ነው። ስለዚህ ብሩዬም አለ ሀይሚ አይሆንለትም፣ ሀይሚም ደሞ አለ ብሩኬ አይሆንላትም። ሁሉም ነገር የውሸት ነው ማለት ነው። ሁሉም ነገር የደራ ይሄ ሁሉም ነገር የደራ ይሄ ስለሆነ አይምዬም፣ ተረጋጊ። ብሩዬም፣ ተረጋጉ ወደ ብትመለሱ ሁላችሁንም ደስ ይለናል። ግን የጨረቃ ፋሚሊዎች ብሩዬ ትናንትና በመስራቱ ቪዲዮ ሁላቸውም ተቀይመዋል። ሁላቸውም ቅር ብሏቸዋል ማለት ነው። ቅር ታወረደዋል በብሮዬ ላይ ነው ብሮዬ ነበረ በጣም አዝነን። በኮቤን ታጠቡት የምሬን ነው። እንግዲህ ሰሞኑን ሀይሚዬ ነበረች እየታጠበች ያለየው

የማዳም ቀመሞች ይቅርታ አውርደዋል ማለት ነው እንግዲህ ሁለታቸውም በጭራሽ፣ ያለ ሀይሚ ሀይሚ ያለ ብሩኬ ብሩኬ ያለ ሀይሚ ምንም ነገር አይሆንላቸውም። እውነት ነው። ስለዚህ ሁለታችሁም ታግባባታችሁ ተሪ በመጣችሁ ነገሮችን ፈታችሁ አንዴ ብታረጉት ደስ ይለኛል። ሀይሚዬ እሱን ታይ ነው። ሌላ ነገር ቀይ ይርምለው። ይሄ ነገር እንዴ ከባድ ይኮናል። ሀይሚዬ ለምን እንደዚህ ይባላል? እንዴ ትመጣ በቃ ደህና ወቅ ጫ የሌለኝ እንትን እሱ አጠገዛ ያርስ ነው በቃ ቀይር፣ ለፊት ራሱ ቀይር ረመረው። እንዴ ሀሚዬ፣ ግዳይሽ እኮ አይደለም ወይ ቤተሰቦች ግዳይ ወይ ምን ሽኮ ግዳይ አይደለም። ያን ሰው ስታዩ አሁን ለምሳሌ የሆነ ነገር በጣም ያቆሰለ፣ በጣም ለቁስል እንድንወርቅ ዝቅ ያደረገ ሰው የሆነ ነገር አለ አይደለ? ያን ሰው ራሱ ያን ሰው ለእኛ የማይገባ ሰው ቢሆን ለማየትም ቀርቶ ስሙንም ለት ያነሱብን ያመናንም አያስፈልገንም። ስለዚህ ብሩ የምናረገሽ የሚያጠፋው ነገር ምን አለ? ምን ተናገረሽ? እሱ ጋር ትደርሽ እንግዲህ ያሉሽ ማንነት ቅይር የሚያረገች ነገር ምን ተናገረች? አልተናገረሽም። አሁን ለማንኛውም ሰው ፍራንክ አድርጓል። ፍራንክ ነበረ ተሰሱ ጋር የሰራው ስለዛ፣ ስራው ደግሞ ይቅርታ ጠይቋል። ይቅርታነት ደግሞ ክብርነት ነው። ከይቅርታ በላይ ምንም ነገር የለም ምክንያቱም ስለከበራችሁ እንትን ያለ መለስ ነው። ስለዚህ ምን አደረገ? እሱን ትታዩ ሰውነቱ ሹሉ ሽቅ የሚለው ምን አደረገሽ? ምን ተናገረ? አንቺን ተናግሮሽ፣ አንቺን ዝቅ አድርጎሽ፣ አንቺን ዝቅ እንዲት አንቺ እንዲት ወርቂ ላንቺ መጥፎ ነገር ትያስብልሽ፣ ላንቺ የማይገባ ቦታ ትጥልሽ፣ ያን ያን እንደዚያ አይነት ሰው ያን ትታዩት አይደለም ሰሞኑን ያነሱባችሁ ራሳችሁ አትፈልጉም። እንደዚህ አይነት ሰው ነው እንደዚህ የሚባለው እንጂ

አላህም ብሩይ አለ ሀይሜ ስለማይሆንለት ምንም ነገር ሀይሜን ታያነሳ ሀይሜን እንትን ታይል ስለማይሳካለት ነው እ ስለዚህ ሀይሜን ጨረቀዋዬ፣ ተረጋጊ። እኔ ቆንጆ ቀዋይ ተነጋጊ። ጥራትሽ እኮ አይደለም ጥራትሽ እኮ ቢሆን ይህንን ነገር ብትመኝለት ትችያለሽ። ምን አደረገሽ? ምንም እኮ ያጠፋው ነገር የለም። ምን ምንም ነገር ምናምን ያጠፋ ነገር አለ እንዴ? የለም በፍጹም በምንም ማለት ነው። ስለዚህ ሀይሜ ተረጋጊ ጨረቃዬ። እስቲ ራሳችሁን አረጋጉና ተመለሱ። ወዲያ ነበራችሁ ተመለሱ፣ ለመመለስ ሞክሩ። ላያችሁ ላይ ያለውን ማንነት ወደዛ ጣል አድርጉት። ሁለታችሁም ደራነት አት መራቃ ስለማትራራቁ ደራነት ጥሩ አይደለም። ከምንም በላይ ማነው ብሩኬም ሃይሜን ይወደታል። ሃይሚዬ ደግሞ ብሩኬን ተወደዋለች። በቃ ይሄ ነው እውነቱ ነገር ማለት ነው። ግን ሁለታቸው ጋር ምን አላላ እልክነት አለ። ሁለታቸውም ላይ ማን ተብሎ ማን ይቀራል እልክነት አለ አይደል? ሁለታችን ላይ እልክነት አለ፣ መግባባት በቃ አለ መደማመጥ፣ ይሄ ብቻ ነው ሁለታቸው ላይ ያለው ነገር ማለት ነው እንጂ ሁለታቸው